ይህንም ፊኛ በአፍንጫዬ በስንተኛው ትንፋሽ አፈነደዋለ? ጆሪ እንደፈን አላቅም። በስንተኛው ትንፋሽ እንደሚፈነዳ ጓደኞች ጋር እንደውልና እነሱ በሚሉት ትንፋሽ ካላፈነዳሁት እዚች ጋር እንትናለ። እዚች ጋር ውሃ የተሸከመ ሌላ አለ። አናቴ ሊያፈነደዋለሁ እንደውልላቸውና ምን እንደሚሉ። እኔ በጣም የማይሆን ነገር ነው። በአፍንጫ መንፋት ራሱ በጣም ነው የሚከብደው። ግን ለነሱ እንደውልላቸውና ከዛ የሚሉትን በስንተኛው ትንፋሽ ይፈነዳል የሚሉትን እንሰማና እነሱ ባሉት ትንፋሽ የማላፈነዳው ከሆነ ራሴ ሊያፈነዱዋ ሊያይንሉ አይሰማም። አሁን እሺ፣ እንትን አንድ ጥያቄ ልጠይቅህና መልስልኝ። አንድ ፊኛ በስንተኛው ትንፋሽ ይፈነዳል ባፍንጫ ምነው ባፍንጫ አይፈነዳም? አረ አይፈነዳም የሆነ ነገር አስቤ ከዛ እስኪ በስንተኛው ትንፋሽ ይፈነዳል እስኪ ቁጥር ንገረኝ ስታስበው በስንተኛው ትንፋሽ ይፈነዳል

እሺ በኖርማል በአፍስ በስንተኛው ትንፋሽ እሺ በስ አይፈነዳም ብለህ የምታስበው በእነዚህ ግን ተቀራራቢ እሺ የማይሆን በአንድ ምናምን ሳይሆን ይቀራረብ የሚችል እሺ በስንተኛው ይፈነዳል መቼም መጀመሪያ በአፍ በስንተ በአስር ይፈነዳል በአስር ትንፋሽ ይፈነዳል በአፍ ስለዚህ በአስር የማይሆነውስ? እሺ አይፈነዳም ብለን የምታስበው። ኧረ ተው! በአፍ ከአስር እኔ እኔ እንጃ አስር እራሱ የሚፈነዳ አይመስለኝም። እሺ እሺ በቃ ይሽ ሰምታችሁታል። በአፍ በአስር አይፈነዳም አለ። በአስር ሙከራ ካላፈነዱ አናቴ ላይ አፈነዱዋሉ። የአፍንጫ ግን መቼም የማይሆን ነው ግን በአ መቶ ብሎ ነበረ። በ250 ተብስሞምተናል አፍንጫ በደንብ ስለሚከብድ ምና በ250 አናቴ አናቴል ያፈነዳዋሉ። እሱ 250 ያለውን እኔ በ25 ጨርሳለሁ። በ25 ካልጨረስኩት ድጋሚ አናቴ ላይ ደብል አፈነዳለሁ። ልምቷም ሰው ሁሉ እስከነፋ እኔ ራሱ ካልፈነደው፣ በአፍ እንጀምራለን። መጀመሪያ በአስር ትንፋሽ ካላፈነደት አፈነደዋል። እናላ በአስር ትንፋሽ አይፈነደም ወይ አይቻልም? ልጀምር ነው። አንቺ ጥሩ ይደናል። ሁለት አሬ ነገር ይፈነዳል።

ስድስት። ይህ ነገር አይፈነዳም እንዴ? በጣም ነው የሚያስፈሩ። ሰባት ፈረ ምን? እሺ ነው እድ ሰባት፣ ስምንት አይ ሁለትን የቀረኝ መፈንዳት አለበት ግዴታ።

ውሃ ላይ ነው ቁጭ ያልኩት ፣ ሁለተኛውን እንቀጥለዋለን። በአፍንጫ ሁለት መቶ ሀምሳ ብሎኛል። ጎሽ አልሀምዱላ። ቢያንስ በዚህ እንኳን ከተረፍኩ፣ እንጂማ በዚህ አይነት አልተርፍም። በአስር ካልፈነዳ ታዲያ በስንት ሊፈነዳ እንሄዳለን? ሁለት መቶ ሀምሳ ነው ያለው። እሺ ልጀምር። በዚህማ እከሳለሁ፣ በዚህማ ራሴን መካሳለብኝ። እረ ተነፋ። አፍንጫችን ከደፈናችሁ ይነፋል፣ ካለዛ ግን አይነፋም። ሁለት መቶ ሀምሳ ይፈነዳል። ሶስት አረገፋተው አራታው እየሄደ ነው 5 6 7 8 9 10 11 12

አምስት ሳይሞላ ጨርሱ ለከውጣው አራ አልሐምዱሊላ ወላይ አልሐምዱሊላ ተርፍት። ወይኔ አልቁልኝ ነበር ቲማ እናዱ ዲ በአፌ በአስር ሳላ ፈነዳው። ምንም ቁጥር ምናምን አልሸወድኳችሁም በትክክለኛው ነው። ቪዲዮ ከተመቻችሁ ላይክ እንዲሁ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ ስደምንገለ ሰላም። አሪፍ ሌላ የቪዲዮ ሀሳብ ካላችሁ ኮመንት ላይ ማሳወቅ እንዳትነሱ።